አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም፣ ሰኔ ሶስት በዚች ቀን በሕርምና በተጋድሎ የጸናች ቅድስት ማርታ አረፈች። ይህቺም ቅድስት ከምስር አገር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከተነሽነቷም ጀመራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህም በኋላ ስራዋ ተገለጠ። የደኩሰት ስራም በግልጥ አብስታ የምትሰራ ሆነች። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ቤተክርስቲያን ሄደች። ልትገባም በፈለገች ጊዜ ቤተክርስቲያኑ ጠባቂ ከለከላት፣ እንዲህም አላት። አንቺ በመግባር የረከሽ ስለሆነ ወደ ከበረች ቤተክርስቲያን ውስጥ መግባት አይገባሽም ይተዋትም ዘንድ አባለችው እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶስም ጮቱን ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የጸና እንደሆነ አታውቂምን? አንቺም የረከሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። ያን ጊዜም አለቀሰች። ንስሐ ገባለው እንጂ ወደዚህ ስራ እንግዲህ አልመለስም ብትቀበለኝ የመነኩሳለሁ አለችው። ኤጲስቆጶስን ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልሽ አላምንሽም አላት። ያን ጊዜም ሄዳ ጥሪቷን ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቱ አቃጠለው። ከዚህም በኋላ ራሷን ጠጉር ተላጨች። የኤጲስቆጶስም ማቃልብሶ ወደ ደናገል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲሆ እያለች ትገሳት ነበረ በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትችያለሽ? ሁለተኛም በጸሎታ አቤቱ ቤተ ክርስቲያንን ከሚጠብቀው የደረሰብኝን ሀፍረት ለሸከመው ያልቻልኩ እኔን በቅዱሳኖች መላእክት ፊት አታሳፍረኝ አለች። ያቺም ቅድስት ሰይጣንን ድል እስካደረገችው ድረስ ሃያ አምስት ዓመት ስትጋደል ኖረች። በዚህ ሁሉ ከገዳሙ ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። በረከቷም ከኛ ጋር ይኖር ለዛለሙ አሜን። በዚችም እለት ሰማዕት ኮርዮን አረፈ። በረከቱም ከኛ ጋር ትኖር ለዛለሙ አሜን። በዚችም ቀን ደግሞ ኤላሪዎስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሐዲውን ንጉሥ ዮላኪዮስን ጣዖታትን ስለ ማምለኩ ይገስጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኪ አንተ ከሐዲ ትለኛለህ። እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የሰቀልከውን አምልኮቱን አስተውሃለሁ አለው። ከዚህ በኋላም ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለመቋረጥ ሁል ሁልጊዜ እንዲያሰቃየው አዘዘው። መኮንንም ወስዶ በራሱ በሆነ ስቃይ አንዲት ቀን እንኳ ከቶ ሳያቋርጥ ሁል ሁልጊዜ እያሰቃየው አንድ ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህም ምልክት ክብር ዋና በጌታችን ኢየሱስ ብዙዎች አምኖ በሰማዕትነት ሞቶ ከዚህም በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየቱ በደከመ ጊዜ፣ በእርሱ ላይ የሚያደርገውን ባጣ ጊዜ ራሱን በሴፍ እንዲቆርጡት አዞ ቆረጡት። በመንግስት የሰማያትም የሰማያት እናት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዛለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አራት በዚሽ ቀን በልኪም ከሚባል ሀገር ሳኑሲ በሰማያትነት ሞተ። ዛቅረብ ኮማ ሌት አዘኪር አይላፈም ለተጸምዱከ ዘልፈልለነብብቶ ከብዘኔቴ መጻፈ እንተሬሰከ እግዚኦ